ዘመዶ ማን ነው? ዘመዶ በእውነትና በቴክኖሎጂ ላይ ቤቱን መስርቷል። መሰረቱን ስታዩ የቴክኖሎጂ ምሰሶች ይታያላችሁ። ብርሃን ሞባይል ባንኪንግ በሞባይል መተግበሪያ ወይም በኮከብ 881 መሰላል በመደወል ለራስዎ ወይም ለልጆቹ የትምህርት ቤት ክፍያም ሆነ የሞባይል ካርድ ለመሙላት ይችላሉ። የፈጣን ጥበብ ግብሮን፣ የዋይፋይና ሌሎች የኢትዮ ቴሌኮም ክፍያዎችን እንዲከፍሉ የበረራ ትኬት እንዲያገኙም ያስችሎታል። በብርሃን ባንክ እውነተኝነትና ቴክኖሎጂ ተሸምኗል ይህ ውህደት በእልፍ ቤተሰቦቹ ዘንድ መታመንን አፍርቶበታል። የስኬታቸው ምክንያት ነውና የብርሃን በረከቶች በፖስና በኤቲኤም ማሽኖችም ተገልጸዋል። የሚሊዮኖችን ኑሮ አቅልለዋልና እኛም ከብርሃን ተዛምደናል እውነተኝነቱን እያጣጣምን ስራችንን በቴክኖሎጂው እየከወንን እንገኛለን እም አውቃችሁታል። ዘመዳችሁ እሱ ነው፣ ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። የመጀመሪያውን ጉዳይ እናንሳ። ትናንትና ምሽት የተደረገውን የስፔን ላሊጋ ጨዋታ እንመልከት። ባርሴሎና ከኦቪዬዶ ጋር ያደረገውን ጨዋታ ሶስት ለአንድ በሆነ ውጤት ማሸነፍ ችሏል። ለባርሴሎና ቀላል ጨዋታ አልነበረም፣ ግብም ተቆጥሮባቸው ነው። ይህንን ጨዋታ እንግዲህ የጀመሩት እናንሳው ይህንን ጉዳይ ለባርሴሎና አሁን አስራ አምስት ነጥቦች ላይ የደረሱበት ምሽት ነበረ። ግን ከሪያል ማድሪድ ያላቸው ርቀት እንዳይሰፋ ትናንት ጨዋታው ማሸነፍ ነበረባቸው። ደግሞ ነገ የሚደረግ የማድሪድ ደርቢ ጨዋታ አለና ለባርሴሎና ሌላ እድል ይዞ የሚመጣ የሚጠልበት ትልቅ የሆነ አድቫንቴጅ አለ። ከሁለቱ አንዱ ቡድን የሚጥልበት ምሽት ይሆናል። ስለዚህ እናንተ ይሁን ጉዳይ ነው አልክ ነው። ትናንትና ከ21 ዓመት በኋላ ነው ወደ ኦቪዬዶ ሄዶ ጨዋታውን ያደረገው ከ21 ዓመት ከ24 ዓመት በኋላ ምክንያቱም በ2001 ነበር ለመጨረሻ ጊዜ ሪያል ኦቪዬዶ በላሊጋ ተጫውቶ የነበረው። ጨዋታው እንዳነሳሽው ቀላል አልነበረም። አስቀድሞ ጎል ተቆጥሮበት ነበር። ግን ባርሰሎና በሁለት የማዕዘን ምት ጎሎችና በአንድ ክሮስ የባርሰሎና ጎል የማስቆጠር የተለመዱ ስልቶች አይደሉም። ያስቆጥራል ባለፈው ውድድር ዘመን ብዙ ጎሎችን፣ ግን ሁለት በጭንቅላት የተቆጠሩ ጎሎች፣ ሁለት በተከላካይ የተቆጠሩ ጎሎችን አስቆጥሮ በኋላ ጨዋታውን አሸንፎ ወጥቷል። ያ አስቀድሞ አዲስ ግብ ጠባቂያቸው ጆዋን ጋርሲያ ገዘፍ ያለ ሪስክ ወስዶ ነበር። አሰልጣኙ ከጨዋታው በኋላ እንዲህ እንዲጫወት ነው የምፈልገው ምክንያቱም በጣም ያግዘናል። እንደዛ እየወጣ መጫወቱ ስህተት ሰርቷል፣ ግን ስህተት የጨዋታው አካል ነው። ማንም ተጫዋች ስህተት ይሰራል። ስለዚህ እንደዚህ እንዲጫወት እየተጫወተ እንዲቀጥል ነው የማበረታታው የሚል አስተያየት ሰጥተዋል። ምሳ እንዳነሳሹ የሻቢ አሎንሶ የሪያል ማድሪድ አጀማመር እንከን አልባ ነው። ሁሉንም ጨዋታዎች እያሸነፈ ነው የጀመረው፣ ስድስት ጨዋታዎች 18 ነጥብ፣ ሁሉንም ጨዋታዎች አሸንፎ ነው የጀመረው። ሶስት ጎል ብቻ ነው የተቆጠረበት እና እያንዳንዱ ጨዋታ የሪያል ማድሪድ ድል ባርሰሎና ላይ ፕሬሽር ያመጣል። አሁን ወደ ኋላ መራቅ አይፈልጉም። ሪያል ማድሪድ ሰፊ ነጥብ ልዩነት እንዲይዝ አይፈልጉም። በእርግጥ አምና በላሊጋ ብዙ ስዊንግ አይተናል። ባርሴሎና ራሱ ማይደረስ ከሚመስል ርቀት ደርሷል። ባርሰሎና ሰፋ ባለ ማርጅን እየመራ ደግሞ የነጥብ ልዩነቱ ጠቦ የዋንጫ ፍክክር እንደገና የነበረ ይመስል ነበር። የውድድር ዘመኑ ረጅም ነው ግን ገና ካአሁኑ እንደዚህ አይነት ሰፊ ነጥብ ርቀት እንዲኖር አይፈልጉም። የአንድ ጨዋታ ባርሰሎና ተሸንፏል በቫዬካስ በነበረው ጨዋታ ማለት ነው። ከዛ ውጪ ሌላ ተጨማሪ ነጥብ መጣል አይፈልጉም። ደግሞ አስቀድሞ ሪያል ማድሪድ ማክሰኞ ተጫውቶ ስለነበር ባርሰሎና ይህንን ጨዋታ ከማሸነፍ ፕሬሽር ጋር ነው ወደዚህ ጨዋታ የመጣው። እሱ ብቻ ሳይሆን ቀጣዮቹ ጨዋታዎች አስቸጋሪ ጨዋታዎች ናቸው፣ ከሶሲዳድ ከዛ በቻምፒየንስ ሊግ በሳምንቱ አጋማሽ ደግሞ ከፓሪስ አንጀርማ ጋር ጨዋታውን ያደርጋል። ስለዚህ ማሸነፍ ነበረባቸው። አሰልጣኙ ብዙ ተጫዋቾች ሮቴት አድርገዋል፣ በጣም ቢዚ ስለሆነ ጊዜው ግን የቆመ ኳስ ጥሩ ጎል የማስቆጠሪያ በኋላም ጨዋታ የማሸነፊያ ምንጭ ሆኖላቸዋል ማለት ነው። በጉዳት ምክንያት ያልተሰለፉ ተጫዋቾች ነበሯቸው። ላሚን ያማል በድጋሚ የትላንትናው ጨዋታ ላይ አልነበረም። ጋቪ ሌላ አራት አምስት ወር ከሜዳ የሚያርቅ ጉዳት ገጥሞታል። ፌርሚን ሎፔዝ እዚህ ጨዋታ ላይ አልነበረም። አሌሃንድሮ ባልዴ በድጋሚ እዚህ ጨዋታ ላይ አልተሰለፈም። ስለዚህ አሰልጣኙ የቀሯቸውን ተጫዋቾች በተቻለ መጠን ሮቴት አድርገው ለመጠቀም መርጠዋል። ሮበርት ሌቫንዶቭስኪ፣ ዡል ኩንዴና ፍራንኪ ዲዮንግ እነዚህ ሶስት ተጫዋቾች ተጠባባቂ ወንበር ላይ ነበሩ። አንድ የማያርፍ ተጫዋች፣ ሮቴት የማይደረግ ተጫዋች ፔድሪ ጎንዛሌዝ ነው። ምክንያቱም ተጫዋቹ በጣም አስፈላጊ ነው ባርሴሎና ለሚጫወትበት መንገድ። ምናልባት ቡድኑስ ለመተካት እጅግ የሚቸግረው ተጫዋች እርሱ ሳይሆን አይቀርም አሁን። ምክንያቱም በእርግጥ ስለ ላሚኒያ ማልም ተመሳሳይ ነገር ማለት ይቻላል፣ ግን አሁን በቅርብ ጊዜ ከኒውካስል ጋር በነበራቸው ጨዋታ፣ ባለፈው ቫሌንሲያን ስድስት ለዜሮ ሲያሸንፉ፣ ደግሞ ትናንትና ሪያል ኦቪዬዶን ሶስት ላንድ ሲያሸንፉ ያለ ላሚኒያ ማል ማሸነፍን ተምረዋል። በጣም አስፈላጊ ተጫዋች ነው። እንግዲህ ሰኞ እለት በነበረው የባሎንዶር ሽልማት የዓለም ሁለተኛው ምርጥ ተጫዋች የተባለ ነው። ስለዚህ የዓለም ሁለተኛው ምርጥ ተጫዋች ቡድን ውስጥ ከሌላ ያጉድላል ጥያቄ የለውም። ትላንትና ለምሳሌ ራፊኛ ሊድስ በነበረበት ጊዜ ለን ይጫወት በነበረበት ጊዜ ለባርሳም ወደ ባርሳ እንደሄደ በመጀመሪያዎቹ ሁለት ሲዝኖች የቀኝ ክንፍ ተጫዋች ሆኖ ነበር ይጫወት የነበረው። ግን ላሚን ያማል ባልተሰለፈበት ጊዜ እነሱ ቀኝ ላይ ሲጫወት በግራ በኩል ያለው አይነት ተመሳሳይ ኢፌክቲቭነስ የለውም። ስለዚህ ቢያሸንፈን ባርሰሎና የያማልን ምታት አላጣውም ማለት ግን አይቻልም። ያለሱ ጨዋታዎችን ማሸነፍ የሚችሉባቸውን አማራጮች መንገዶች አግኝተዋል ማለት ይቻል ይሆናል። ሚስ ያደርጉትም ማለት ግን አይቻልም። ግን በአይተኬነት ልገልጸው የምችለው አንድ የባርሰሎና ተጫዋች ካለ፣ ትናንትናም በድጋሚ እጅግ ግሩም የነበረው ፔድሪን ነው። በላሊጋም በቻምፒየንስ ሊግም በእያንዳንዱ ጨዋታ የሚያስፈልጋቸው አይነት ተጫዋች ነው። በመጠኑ ከዚህ በፊት የነበረ ሌላ ምትሃተኛ ተጫዋች ወደ መጨረሻዎቹ አመታት ላይ የደረሰን ተጫዋች በሪያል ኦቪዬዶ በኩል የአሁኑን ደግሞ ቴክኒሽያን በባርሰሎና በኩል የምናይበትም እድል ነበር። ምክንያቱም ሳንቲ ካሶርላ ተቀይሮ እስኪወጣ ድረስ አንድ ሰዓት ገደማ ጨዋታው ላይ ተሳትፏል እና ከጨዋታው መጠናቀቅ በኋላ ምናልባት የፔድሪን የኢንስታግራም ፖስት አይተሹ እንደሆን ከሳንቲ ካሶርላ ጋር የተነሳውን ፎቶግራፍ ነው ፖስት ያደረገው። ጨዋታው ሲጀመር ባርሰሎና በከባድ ጫና ውስጥ ነው የነበረው። በመጀመሪያዎቹ አምስት ደቂቃዎች አራት ተከታታይ የማዕዘን ምቶች አግኝተው ነበር። ፕሬሸራቸው የሚገርም ነው። ባርሴሎናን ፕሬስ ያደረጉበት፣ መተንፈሻ ያሳጡበት መንገድ በጣም በሚገርም ኤነርጂ ነበር ጨዋታውን የጀመሩት ባርሴሎና። ልክ እንደምንድነው እንደ ማረፊያ፣ እንደ ፕሬሸር ሪሊቨር የሚሉት እነሱ ልክ እንደዛ እንደ ማረፊያ ነገር ይጠቀም የነበረው ፔድሪ ነው። ትላንትና ፔድሪ ከማርክ ካሳዶ ጋር ነበር አብሮ የተጣመረው። ከዛ ውጪ ለባርሴሎና አስቸጋሪ ነበር። ፔድሪ ጋር ኳስ ኪመጣ ድረስ አልፎ አልፎ ባርሴሎና ያገኛቸው እድሎች ነበሩ። በመጀመሪያ አጋማሽ ራሱ ራፊኛ ብረት መልሶበታል። ግን የባርሰሎና ጨዋወት ጥድፊያ የነበረው ነው። ባርሴሎና በሃንዚ ፍሊክ ስር ቀጥተኛ እግር ኳስ እንደሚጫወት እናውቃለን። ከቀደሙት ዓመታት ይልቅ ድሮ የበዛ ሆሪዞንታሊቲ ከነበረ አሁን በቨርቲካሊቲ ወይ አጫወት የበለጠ የሚጫወት ነው። ያንን የባርሴሎና የፖሴሽን ሴት ትቶታል ማለት ባይቻልም ግን ሰውየው ጀርመናዊ ናቸው ከፋስት ትራንዚሽን እግር ኳስ ነው የመጡት እና ያንን ኮንሰብት ባርሴሎና ውስጥ መጨመራቸው ነው ባርሳ ናምና በጣም ለማየትም የሚያዝናና ፍጥነት ያለው ቡድን እንዲሆን ያደረገው። መፍጠንና መጣደፍ ማህል ግን ልዩነት አለ። የባርሴሎና የመጀመሪያ አጋማሽ ማጥቃት ትዕግስት የጎደለው እና ጥድፊያ የበዛው የነበረው ቶሎ በአንድ በሁለት ኳስ ወደ ኦቪዬዶ የፍጹም ቅጣት ምት ሳጥን ውስጥ ለመድረስ መፋጠን አንድ ነገር ነው፣ መቸኮል ደግሞ ሌላ ነገር ነው እና ትላንት ዳይሬክት ነሱም በዛ አንድ የተረጋጋ ተጫዋች የምታየው የፔድሪን ብቻ ነው። እና ቶሎ ቶሎ ወደ ተጋጣሚ ቡድን ሳጥን ለመሄድ በሚደረግ ጥረት ውስጥ የሚበላሹ ብዙ ኳሶች ነበሩ። የባርሰሎና ተጫዋቾችም የሆነ ጫና ውስጥ እንዳሉ ይመስላል ቶሎ ጎል ማስቆጠር በአስቸኳይ እንደሚያስፈልጋቸው አይነት። ባርሴሎና ብዙ ጊዜ በትዕግስት የሚጫወት ነው። በተለይ ደግሞ ልክ ትላንትና እንደነበረው ስድስት ቁጥራቸው ሊያንድሮ ዴንዶንከር፣ የመሀል ተከላካያቸው ሊዮን ቤሊ አይነት ከፍ ያለ ልምድ ያላቸው ተጫዋቾች ናቸው። ኦርጋናይዜሽኑን በጣም የሚያስደንቅ ነው የነበረው። ምንም ስፔስ የሚሰጥ አልነበረም ከኋላ ከፊት ደግሞ ፕሬሲንጉ ኃይለኛ ነበር። ስለዚህ በዚህ ጊዜ ዝግ ባለፍጥነትም ቢሆን ግን በትዕግስት መጫወት የሚያስፈልግ ይመስለኝ ነበር ግን ብዙ መቻኮል ነበር፣ በባርሰሎና በኩል ከዛ ቅድም ከጠቀስኩት አጋጣሚ ውጪ ራፊኛም ትላንትና፣ በግራ በኩል የተጫወተው ማርከስ ራሽፎርድም በኋላ በጨዋታው ላይ አሲስት ሰጥቷል። ከማዘን ምት ነው አሲስት ያደረገው ከሳጥን ውጭ ነበር። ኤስካንደል የሚባለውን የሪያል ኦቪዶ ግብ ጠባቂ ከርቀት በሚደረጉ ሙከራዎች ነበር ይፈትኑት የነበሩት። ጨዋታው እንዲህ ባለ ሁኔታ እየቀጠለ ባለ ጊዜ ነው እንግዲህ ጆሃን ጋርሲያ ያንን ስህተት የሰራው። መውጣቱ ትክክል ይመስለኛል። በጣም ብዙ ርቀት ወጥቷል ግን ያንን አይነት ሪስክ ኪ ፓስ ለማርክ ካሳዶ ለመስጠት መሞከር ምናልባት የተሻለው ምርጫ አልነበረም ይሆናል። በጣም ብልህ ለመሆን ሞከረ ዛ ጋር እንጂ፣ ልክ ወጣ፣ ተጨማሪ ትርፍ ሰው ሆነ። ባርሰሎና ባይ ላይ ነው የሚጫወተው፣ ስለዚህ ግብ ጠባቂው መውጣቱ በጣም ያስፈልጋል። ግብ ጠባቂው ወጣ መጫወት ይችላል። በዚህ ዓመት 93 ፐርሰንት ኳሴ የማቀበል ስኬት አለው፣ ስለዚህ በቴክኒካል ችሎታው መተማመኑ ችግር የለውም። ግን የተሻለውን ምርጫ አልነበረም የመረጠው እና አልቤርቶ ሬና የሚባለው ተጫዋች ከ30 ከ35 ሜትር ግብ ጠባቂ ወጥቶ ስለነበር ወደ ጎል መታው። የተሳሳተ ፓስ ነው፣ ካሳዶ ጋር አልደረሰም። ሌላ ተጨማሪ ተቻ አላስፈለገውም። ጎሉ ባዶን ሆኖ የጠብቀው ነበር በቀጥታ ወደ ጎል ነበር የመታው። እና ባርሳ አንድ ለዜሮ መመራት ጀመረ። ሌላም ምድል አግኝቶ ነበር። በፕሪሚየር ሊግ የምናውቀው የቬነዙዌላ ብሔራዊ ቡድን አጥቂም ለኒካሰል ሲጫወት ራፋኤል ቤኒቴዝ የኒካሰል አጥቂ በነበሩበት ጊዜ ሰለሞን ሮንዶን ሌላ ትልቅ አጋጣሚ አግኝቶ ነበር። ሉካስ የሚባል ተጫዋች አንድ ግሩም ክሮስ ወደ ሳጥን ልኮ ስለነበር ሮንዶን አስቸጋሪ ተጫዋች ነው፣ በተለይ በጭንቅላቱ እንደ ድሮ አይነት ሞቢሊቲ ባይኖረውም ግን በጣም ጥሩ ተጫዋች ነው። እና ኦቪዬዶ ሌላ ጎልም ሊያስቆጥር የሚችልበት እድል ነበር። ብዙ ስህተቶች ነበሩ፣ በተለይ ደግሞ ቅድም ባልኩት ለማጥቃት በመረጡት ጥድፊያ የተነሳ በጣም በትራንዚሽን ለማጥቃት በነበረ ችኮላ የተነሳ እና የባርሴሎና አብዛኞቹ ተጫዋቾች ለምሳሌ በፌርሚን ሎፔዝ አለመኖር የተነሳ ነው። ኦልሞ እንግዲህ ትላንትና የተሰለፈው ብዙ ጨዋታዎች በተከታታይ ባለማድረጉ ምክንያት በሚጎል የጨዋታ ሻርፕነስ ምክንያት ይሁን ጥሩ አልነበረም። ፌራን አሁን ሁሉንም የላ ሊጋ ጨዋታዎች እየጀመረ ያለው አጥቂ እሱ ነው። ሌቫንዶቭስኪ ከቤንች ተነስቶ ነው እንደገና ትላንትና የተጫወተው። እሱም በጨዋታ ውስጥ ብዙ ሲሳተፍ አልነበረም። ቅድም እንዳነሳሁት ራፊኛ ወደ ቀኝ ወጥቶ በተጫወተባቸው ጨዋታዎች በጣም ግሩም ነበር ለማለት ያስቸግረኛል። በሌሎችም ጨዋታዎች ላሚኒያ ማል ባልነበረባቸው ሌሎችም ጨዋታዎች ቢሆን የበለጠ የሚዋጣለት ይሄ ተጫዋች በግራ ክንፍ በኩል ሲጫወት ነው። ያው የቀኝ ግር ተጫዋች አይደለም፣ የግራ እግር ተጫዋች ነው። ብዙ ጊዜ የግራ እግር ተጫዋቾች ኢንቨርት እያደረጉ እየሰበሩ እያጠበቡ መግባት ይወዳሉ። በሊድስ በጣም ጥሩ ይጫወት የነበረው በዚህ መንገድ ነው። ግን በባርሰሎና የበለጠ ግራው ላይ ሲጫወት ነው የሚዋጣለት መሰለኛ አምና 61 የጎል ተሳትፎ የነበረው በ64 ጨዋታዎች በግራ ክንፍ በኩል በአብዛኛው ሲጫወት የውድድር ዘመኑ ሲጀመር ደግሞ 8 ቁጥር ሆኖ የሚጫወት በነበረበት ጊዜ ነው። እና የለመድነው አይነት ተጽዕኖ አልነበረም፣ የትላንትናው ጨዋታ ላይ። በኋላ ጎሉን ካስቆጠረ በኋላ የኦቪዬዶ ቡድን አስር ተጫዋቾች ከኳስ ኋላ አድርጎ እና ከፊት ሰለሞን ሮንዶንን ብቻ አስቀርቶ እያንዳንዷን ስፔስ እየዘጋ ነው ይከላከል የነበረው ለባርሰሎና በጣም አስቸጋሪ ነበር። ግን አንድ አሰልጣኙን ማድነቅ የሚያስፈልገው ለምን ሮቴት አደረጉ የሚለውን የምንረዳ ይመስለኛል። ፍራንኪ ዲዮንግ በጣም ለጉዳት በተደጋጋሚ የሚጋለጥ ተጫዋች ነው። ስለዚህ ከከባባዶቹ ጨዋታዎች በፊት ተጫዋቹን ፕሮቴክት ማድረግ ፈልገዋል። ማርክ ካሳዶ አምና ጥሩ ነበር ይጫወት የነበረው። ማርክ ቤርናል ገና ከጉዳት መመለሱ ነው። በኋላ ጨዋታው ሲያልቅ ነው ተቀይሮ ገብቶ የተጫወተው። ግን ፍራንኪ ዲዮንግ ሳይኖር ሲቀር ባርሰሎና የሚጎድለው የኳስ ቁጥጥር ፍጥነት፣ የኳስ ቅብብል ፍጥነት አለ። የቡድኑ ፍጥነት እኔ እንዲያውም ችኮላ ነው የምለው። የቡድኑ የተጫዋቾቹ ቡድኑ ላይ አጠቃሚ የሞክርበት መንገድ የኳስ ቁጥጥሩ ፔስ ግን ፔስ ሴተር አይደለ እሱ፣ የፍጥነቱን የሚወስን ተጫዋች አይደል። ፍራንኪ ዲዮንግ ሳይኖር ሲቀር ባርሴሎና የሚያጣው ትልቅ ቴክኒካዊ ችሎታ አለ። ይሄኛውን ችሎታ አይነት የጨዋታ ፍጥነት፣ የኳስ ፍጥነት መወሰን መቻል፣ የበለጠ ማፍጠን፣ ኳሱ እንዲፈጥን ማድረግ ሁለቱ አጋማሽ ከገባ በኋላ እሱን ያደረገው ማርክ ካሳዶን አስወጡና ዲዮንግን አስገቡ። በሁለቱ አጋማሽ ሌላ ባርሴሎናን የተለየ ባርሴሎናን እኔ አየ ነው እና የባርሴሎና ማጥቃት በጣም ተሻሽሏል። በክንፍ በኩል በመረጧቸው ፉል ባኮችም ምክንያት ሊሆን ይችላል። ትላንትና ኩንዴ ስላረፈ በቀኝ በኩል የመጀመሪያውን ጎል ቢያስቆጠረም ኤሪክ ጋርሲያ ነበር የተጫወተ። የመሀል ተከላካይ ነው ኤሪክ ጋርሲያ። በእርግጥ ኩንዴም የመሀል ተከላካይ ሆኖ ነው ወደ ባርሳ የመጣው ግን ያለፉትን ዓመታት ሁሉ በቀኝ መስመር ተከላካይነት የተጫወተው። ሀንዚ ፍሊክ ከመጡ በኋላ ደግሞ በደንብ የሚያጠቃሚ መስመር ተከላካይ ሆኖ ነው የተጫወተው። ጋርሲያ ተመሳሳይ ተጫዋች አይደለም። ተመሳሳይ ሞቢሊቲ የለውም። ተመሳሳይ ኦቨርላፖችን የመደጋገም ችሎታ የለውም፣ ሪፒቲሽን የሚሉት። በግራ በኩል ደግሞ እንደ አሌሃንድሮ ባልዴ አይነት ተመሳሳይ ኦቨርላፕ የሚያደረግ ተጫዋች የላቸውም። ስለዚህ በቀኝና በግራ በኩል ያሉት ፉልባኮችም በደንብ ፕሮግረስ ማድረግ አይችሉም። አማካዮቹ ፔኔትሬት ማድረግ አልቻሉም። በተለይ ኦልሞ አስር ቁጥር ሆኖ የጀመረው እሱ ነው እና ባርሴሎና ተቸግሮ ነበር። በመጀመሪያ አጋማሽ የኦቪዬዶ ቡድን ደግሞ የባርሴሎና የኳስ ሰርኩሌሽን ሰባ ስምንት ፐርሰንትም ሊሆን ይችላል እርግጠኛ አይደለም። በጣም ከፍታ የኳስ ቁጥጥር ድርሻ ነበረው፣ ግን ፖሴሽን ያለ ፔኔትሬሽን ነው የነበረው። ስለዚህ የዲዮንግ መግባት በጣም ትልቅ ልዩነት ነው ያመጣው እና ፔድሪም የበለጠ አንደኛ ጥቂት ሜትሮችን ወደፊት ፈቅ ብሎ ለመጫወት እድል አግኝቷል። ሁለተኛ ሁለት በቴክኒክ ሁ በቀደም አንድ ክሊፕ እያየው ነበር ከባርሴሎና ጋር ከኒውካስል ጋር የነበረ ጨዋታ ላይ ሁለቱ ብቻ እየተቀባበሉ ስንት ሲኮንስ እንደሰሩ ማለት። ሁለት በጣም ጂኒያስ ተጫዋቾች ናቸው፣ ዲዮንግና ፔድሪ እና ሁለቱ በቃ የሆኑ የነፍስ ጓደኞች ናቸው አንድ ላይ ሲጫወቱ። ሁለቱም ለምሳሌ ስፔሻሊስት ኳስ ነጣቂዎች አይደሉም። አሁን ብዙ ጊዜ ምንላለን፣ ኳስ ነጣቂ ያስፈልጋል። ኤሪክ ቴንሃግ ወደ ማንቸስተር ዩናይትድ ሊያመጡት ይፈልጉ ነበር አይደለም? ኳስ ለመንጠቅ ችሎታው አይመስለኝም ይመጣ፣ ግን ኢንተርሴፕሽኑ በጣም ግሩም ነው፣ የቦታ አያያዙ ግሩም ነው። ከዛ ደግሞ ብዙ ጊዜ ኳስ መንጠቅም አይጠበቅብሽም ምክንያቱም ዲዮንግ ካለ ብዙ ጊዜ ኳስ የሚይዘው የአንቺ ቡድን ስለሚሆን፣ ምናልባት ሎጂኩ እሱ ሊሆን ይችላል እንጂ ስፔሻሊ ካሰሚሮ አይነት ለምሳሌ ስድስት ቁጥር ዲስትሮየር አይደለም። ካሰሚሮ በቃ የተዋጣለት ኳስ ነጣቂ ነው። ዲዮንግ ግን ዲፕላይን ፕሌይሜከር፣ በጣም የተለያዩ ተጫዋቾች ናቸው። የምትጫወችበትን መንገድ ይወስኗል ማለት ነው። እዛ ቦታ ላይ የምትጠቀሚበት የፒቮት አይነት የባርሴሎና ባርሴሎና ቴክኒካ ጨዋት በሁለተኛ አጋማሽ በጣም የተለወጠው እና ሙሉ ጊዜውን ባርሳ ሁለት ለአንድ መምራት ጀመረ ና ኦቪዬዶ ወደ ጨዋታው ለመመለስ እስኪጀምር ድረስ፣ ከራሱ ሳጥን መውጣት እስኪጀምር ድረስ አንድ ለዜሮ እያለ ሙሉ ጨዋታው በአንድ አጋማሽ ብቻ መከላከል ከማጥቃት ጋር ብቻ ይደረግ የነበረ የመጀመሪያው ጎል ሲቆጠር ግን በጣም አንኮንቬንሽናል በሆነ መንገድ የተቆጠረው ባርሴሎና የማዕዘን የምታገኘው የማዕዘን ምቱን የመጀመሪያ ኳስ ኦቪዬዶ ጥሩ ተከላከለ። ከዛ ግን ማርከስ ራሽፎርድ ጋር ኳስ መጣ። ራሽፎርድ ለመሃል ተከላካዩ በሳጥኑ በፍጹም ቅጣት ምት ሳጥኑ በግራው በኩል ለነበረው ለሮናልድ አራውሆ ነው ኳሱን የሰጠው። አራውሆ ልክ እንደ ግራ ክንፍ ተጫዋች ኳስ ገፋ፣ ሊዮ ዴንዶንከርን አለፈው ና ኳሱን ወደ ሳጥን አጠፈው። ከዛ በኋላ ነው ተገልብጦ ወደ ጎል የሞከረው። ፌረንቶሬዝ ግብ ጠባቂው መልሶት ነበር፣ ግን የጎሉ አፋፍ ላይ ኤሪክ ጋርሲያ ነበር ጎሉ ተቆጠረ ማለት ነው። ስለዚህ ሴንተር ሀፍ እንደ አይነት ክሮስ እንዲሰጥ አጠብቅም። እዛ ቦታ ላይ የአንድን የተጋጣሚ ቡድን የአማካይ ተከላካይ ልክ እንደ ክንፍ ተጫዋች አልፎ እንዲሄድና ኳስ ስኩዌር እንዲያደርግ አጠብቅም። ግን በጣም ያልተለመደ አይነት ጎል ነው። ባለፈው ዩቬንቱስ ከኢንተር ሲጫወቱ ብሬመር ለኬሊ ክሮስ አድርጎ ጎር ተቆጥሮ ነበር። የመጀመሪያው ጎር ሲቆጠር በጣም ቆንጆ ሀፍ ቮሊ ነው። ግን ሁለት ሴንተር ሀፎች ናቸው በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ኳስ የተቀባበሉት። ፕሮሰሱ አንድ አይነት አይደለም ግን ተመሳሳይ አይነት ባህሪ ደግሞ ነበረው። ከዚያ በኋላ ነው አሰልጣኝ ሀንዚ ፍሊክ ሮበርት ሌቫንዶቭስኪን ያስገቡት እና ሌቫንዶቭስኪ ከገባ በኋላ ደግሞ ሳጥን ውስጥ ኳሊቲ ጨመረ። ምክንያቱም አሁን ፌራንቶሬዝ በጣም ጥሩ ፕሬስ የሚያደርግ ተጫዋች ነው። ሁሉንም እንዳልኩት የላሊጋ ጨዋታዎች ያስጀምረውታል። የውድድር ዘመኑ ከተጀመረበት ጊዜ ጀምሮ በዚህ አመት ካለፈው አመት የበለጠ ብዙ ጨዋታ የሚጫወት ይመስለኛል። ሌቫንዶቭስኪ 37 አመት ሆኖታል። እያንዳንዱ ጨዋታ የሚጀምር አይመስለኝም። የፊትነስ ችግር ነው የዚህ የውድድር ዘመን ጅማሬው ከቤንች የሆነው፣ ምናልባት የበለጠ ስሜት የሚሰጠው ማብራሪያ እሱ ሊሆን ይችላል። ግን ደግሞ በተጋጣሚው ቡድን ባህር የተነሳ የሳጥን ውስጥ ፕሬዘንስ ያስፈልጋቸው ነበር የሌቫንዶቭስኪ አይነት ክሮሶች የሚያጠቃ የቦታ አያያዙ ግሩም የሆነ ጥቅጥቅ ብሎ የሚከላከልን ቡድን የመከላከል አደረጃጀት የሚረብሽ አይነት ተጫዋች ያስፈልጋቸው ነበር። ያስቆጠረው ጎል እና የጎሉ ኳሊቲ በጣም የላቀ ክሮስ ያደረገው ሌላ ተቀይሮ የገባው ቅድም ያነሳሁት ፍራንኪ ዲዮንግ ነው። ከቀኝ ሀፍ ስፔስ ነው ኳሱን ወደ ሳጥን የላከው። ግን አጨራረሱ ሊዮን ቤሊ የቦታ አያያዙ ምናምን መተሸት ይኖርበት ይሆናል ግን የሌቫንዶቭስኪ አጨራረስ በጣም የሚያስደንቅ ነበር። በቃ ከደንበኛ ዘጠኝ ቁጥር የምትጠብቂው ኳሊቲ አጨራረስ እኔ ነበረው። ግን ከዚህ ጎል መቆጠር በኋላ እንደገና ባርሰሎና ሌላ ፈተና ነበረበት። ምክንያቱም ኦቪዬዶ ጨዋታውን ሲጀምር የነበረው አይነት ኢነርጂ ሁለት ለአንድ ከሆነ በኋላ እና መመራት ከጀመረ በኋላ ያው መሸነፍ መሸነፍ ነው። ስለዚህ የበለጠ ሪስክ መውሰድ ጀምሮ ነበር። ግን እዚህ ጋር ነው የዲዮንግ ና ፔድሪ አስፈላጊነት እንደገና ጎልቶ የሚታዩ በመጀመሪያ በኋላ ጋርሲ አንዳንድ ሙከራዎች ማዳን ነበረበት። እንደዚህ ግን በጣም ጥሩ ፕሬሽር የማብረጃ ተጫዋቾች ናቸው፣ የተጋጣሚ ቡድን ጫና የማብረጃ ተጫዋቾች ናቸው። ባለፈው ልክ ከኒውካስል ጋር እንዳደረጉት ማለት ነው። እና ከኳስ ጋር ማረፍ ችለው ነበር። በደም መጨረሻ ላይ እንግዲህ ሌላ ጎል አግኝተዋል። ጨዋታው እያለቀ በነበረበት ጊዜ ባርሴሎና የማዘን የምታገኘው ፍራንክ ከራፊኛ ተቀይሮ መውጣት በኋላ በግራ በኩል ፌራን ቶሬስን ወደ ቀኝ ወሰዱት። ደግሞ ማርከስ ራሽፎርድን እና ማርከስ ራሽፎርድ ነው የማዕዘን ምትሉ ወደ ሳጥን ያሻገረው። በእያንዳንዱ ጨዋታ በጎሎች ላይ እየተሳተፈ ነው። በቀደምም ሁለት ደቂቃ አርፍዶ ነበር በሚል የመጀመሪያ አሰላልፎ ውስጥ ሊገባ ነበር ግን ከቤንች ነበር የተነሳው። አንደኛው ጎል ላይ አሲስት ነበረው። ከኒውካስል ጋር በነበረው ጨዋታ ሁለት የመጨረሻ ኳሶች ሰጥቷል። ከቫሌንሲያ ጋር በነበረው ጨዋታ አሲስት ነበረው። ትናንትና ሌላ አሲስት ነበረው። መጨረሻ ላይ ነው ተቀይሮ የወጣው ሙስ ዘጠና ደቂቃ ተጫውቷል ማለት ይቻላል። ስለዚህ እሱ ነው ኳሱን ወደ ፍጹም ቅጣት ምት ሳጥን ክሮስ ያደረገው። ሮናልድ አራውሆ ሌላ በጣም ግሩም የቴስታ ጎል አስቆጠረ። ና እንግዲህ ባርሳ በነዚህ በሁለተኛው አጋማሽ ባገኛቸው ጎሎች አማካኝነት አሸንፎ ወጥቷል ማለት ነው። በነገራችን ላይ አሰልጣኝ ሃንዚ ፍሊክ ከቤንች ብዙ ጎል በማግኘት አምና በላሊጋው ቀዳሚ ነበሩ። እንትን ነው ሃያራርኪ አለ ባርሴሎና ውስጥ ብዙ ጊዜ የሚያስጀምሯቸው አስራ አንድ ተጫዋቾች አሉ። የምናስባቸው ተጫዋቾች ጉንዴና ባልዴ በቀኝና በግራ ምናልባት ጉባርሲና አሁን ሮናልድ አራውሆ መሀል ላይ ከፊት ላሚኒያማ ራፊኛ ምናልባት ኦልሞጡ ፎርም ላይ ከተገኘው የፌርሚን ይታወቃሉ 12 13 ተጫዋቾች ግን 25 ቱንም ተጫዋቾች ነው ኢንጌጅ የሚያደርጉት። አንድ በጣም ስለሳቸው መውደው ነገር መጥተው የሚሰማው ተጫዋች ያለ አይመስለኝ ባርሴሎና። ስለዚህ ሁሌ ዝግጁ ነው። ተቀይሮ ሲገባ የተጫዋቾቹ ማይንሴት ልክ እንደዚህ ነው። በእርግጥ ትናንት የገቡት ዲዮንግ ሌቫንዶቭስኪ አይነት ትልልቅ ተጫዋቾች ናቸው፣ ግን አምና ማይተነዋል ይሄንን ነገር። አንደኛ ቶሎ ነው ውሳኔ የወሰኑት፣ ከረፍት እንደተመለሱ ተጫዋች ለውጥ ያደረጉት። ለዚህ ነው ከረፍት በኋላ ሌላ ቡድን ያየ ነው እና በሌቫንዶቭስኪ መግባት በኩል ግን አንድ እንግዲህ ራሱም ተጫዋሹም ከሰባት ዓመት ተጫዋች ምን ተብቀው አይነት ብስለት ያለበት ንግግር ነው የተናገረ። ያው አምና ይወድድር ዘመኑ ማለቅ አካባቢ ጉዳት ገጥሞ ነበር፣ ከዛ ለማገገብ ረጅም ጊዜ ወስዶብኛል። እታገሳለሁ፣ አታገሳለሁ፣ ምንም ያጣደፈ ነገር ይለም። ይወድድር ዘመኑ በጣም ረጅም ነው፣ ብዙ ጨዋታ እንደምጫወት አውቃለሁ። አሁን በአካል ጥሩ ስሜት እየተሰማኝ ነው። ዋናው ነገር ግን ተቀይረም ልግባ ለጀምርም፣ ቡድኑ እንዲያሸንፍ መርዳቴ ነው ብሏል። ሌቫንዶቭስኪ በፊት በራስ ወዳድነት የሚተች የሚከሰስ ተጫዋች ነው የነበረው፣ ግን ትላንትና በጣም ከሆነ ከቡድኑ መሪዎች መካከል መተጠበቂው አንደኛው ሆነ አይነት አስተያየት ነው የሰጠው። ደግሞ ፌራንቶሬስም ትላንት ቀዝቀዝ ቢልም የመጀመሪያው ጎል መቆጠር ላይ እሱ ትልቅ ድርሻ ነበር። ግብ ጠባቂው ኤስካንዴል የመለሰው እሱ የቅድም የጠቀስኩትን ሮናልድ አራውሆን ክሮስ ሲመልስ ነው ኤሪክ ጋርሲያ ጎሉን ያስቆጠረው። ስለዚህ ጎሉ ውስጥ ተሳትፏል። ግን በተሰለፈ ቁጥር ደግሞ የአሰልጣኙን ውሳኔ ትክክለኛነት የሚያሳይ ፐርፎርማንስም አምናም ዘንድሮም እያሳየ በተከታታይ ያለፈው የውድድር ዘመን መጨረሻ የተደረገውን ጨዋታና የትላንትናውን ጨዋታ ከደመርን ሰባት ተከታታይ ጨዋታዎች የባርሴሎና ዘጠኝ ሆኖ የጀመረው እርሱ ነው። ስለዚህ ባርሳ በዚህ መንገድ አሸንፎ ወጥቷል። ምናልባት አንዳንድ መጠቀስ ያለበት ነገር ካለ ኤሪክ ኤሪክ ጋርሲያ ጠቃሚ ተጫዋች ነው። የመጀመሪያውን ጎል ማስቆጠሩ ብቻ ሳይሆን ትናንትና በሶስት የተለያየ ሚናን የተጠቀሙበት የሆነ ጊዜ ቀኝ ተከላካይ ሆኖ ጀመረ። በኋላ ኩንዴ ገባ፣ ስለዚህ ለአፍታይ መሀል ተከላካይ ነበር። ከዛ የግራ መስመር ተከላካይ መሆኑ ለደቂቃዎች ተጫውቷል። በሶስት የተለያዩ ቦታዎች ላይ ተጫውቷል። በጣም ጠቃሚ የዩቲሊቲ ተጫዋች መሆኑን አሳይቷል። አምናም ከኩንዴ መጎዳት በኋላ በቀኝ መስመር ተከላካይነት ያንን ቦታ ጥሩ ሞልቶት ነበር። ሌቫንዶቭስኪ መቶ አራተኛ ጎሉ ነው ለባርሴሎና ያስቆጠረው ለቦሩሲያ ዶርትሙንድ ካስቆጠረው ጎል በልጧል። አሁን ለቦሩሲያ ዶርትሙንድ ወደ ባየርን ከመሄዱ በፊት በክሎፕስር 103 ጎሎች ነበር ያስቆጠረው ለባርሴሎና መቶ አራተኛ ጎሉ ነው ትላንትና ያስቆጠረው ጎል በ150 በ154ኛ በ154 ጨዋታ መቶ አራት ጎልና ሃያ አሲስቶች አሉት ማለት ነው። ለሮናልድ አራውሆም ጥሩ ምሽት ነበር። አምና ያው በኩባርሲና በኢኒጎ ማርቲኔዝ አማካይነት በነበረው በጣም የተዋጣለት ጥምረት ምክንያት ብዙ ጨዋታ እየተሰለፈ አልነበረም እንዲያውም ይለቃል የሚል ግምት ነበር። አሁን ከማርክ አንድሬ ተር ስቴገን መጎዳት በኋላ የባርሳ አምበል እሱ ነው። ግን ትላንትና በሁለቱም ሳጥኖች ውስጥ በጣም ጥሩ ነበር። አንደኛው ሁለት ጎሎች ሲቆጠሩ በቀጥታ ተሳትፏል። በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ቅድም ያነሳሁት የመጀመሪያው ጎል መቆጠር እና በኋላ ሶስተኛውን ጎል በማስቆጠር ግን ደግሞ የአየር ላይ ኳሶች ላይ ዶሚነንት ነበር። እሱ በጣም ያስፈልጋቸው ነበር፣ ምክንያቱም ሰሎሞን ሮንዶን በዚህ በጣም ጥሩ ስለሆነ ብዙ ክሊራንሶች ነበሩት። ከኳስም ጋር ደህና ነበር። ጎሉ ሲቆጠር እንደ ጋሪንጫ ነው ዴንዶንከር ነው ያለፈው እንደ ደንበኛ የመስመር ተጫዋች አይነት እና በጣም በጥሩ ፐርፎርማንስ ነው ትናንትና ጨዋታውን የጨረሰው። ከሰባ ሁለት ፓሶች ስልሳ ሰባቱን ወይም ወደ ዘጠና ሶስት ፐርሰንት የሚሆኑ ፓሶቹ በትክክል አድርሰዋል። ብዙ ኳስ ከነኩት የባርሴሎና ተጫዋቾች መካከል አንደኛው ነበር። ሰማኒያ አራት ጊዜ ታክሎቹ ጊዜያቸውን የጠበቁ ነበሩ። አንድ የተዋጣለት ብሎክ ነበረው። ስለዚህ ትላንት ሮናልድ አራውሆ ጥሩ ተጫውቷል። ፍራንኪ ዲዮንግ ቅድም ተቀይሮ ገብቶ ጨዋታውን ስለመቀየሩ ብዙ ያነሳንለት ተጫዋች ሁለት መቶ ስልሳ አራተኛ ጨዋታውን ያደረገው ይሄ በባርሰሎና የባርሰሎና በቼስ ብዙ ሆላንዳውያን ተጫዋቾች ከነ ክራይፍ ኔስከንስ ዘመን ጀምሮ ብዙ ሆላንዳውያን ተጫዋቾች ተጫውተውበታል። በተለይ ደግሞ ያው ክራይፍ መጣ። ስለዚህ ክራይፍ ሲመጣ እንደ ሮናልድ ኩመን አይነት ሆላንዳን ተጫዋቾች ነበሩት። ግን ትልቅ የደች ፕሬዘንስ የነበረው ሉዊ ቫን ሀል የባርሰሎና አሰልጣኝ በነበሩበት ጊዜ ነው። በዛ ዘመን ብቻ ቦሎ ዜንደን፣ ማርክ ኦቨርማርስ፣ ፓትሪክ ክላይቨርት፣ ዊንስተን ቦሃርድ፣ ፊሊፕ ኮኩ፣ ፍራንክ ደቦር ብዙ ናቸው። ማይክል ራይዚገር እንዳነሳሁት በጣም ብዙ ሆላንዳን ተጫዋቾች ነበሩ። ግን ከብዙዎቹ ሆላንዳን ተጫዋቾች በላይ ብዙ ጨዋታ አድርጓል። አሁን ከሆላንዳን ተጫዋቾች መካከል ከሱ የበለጠ ጨዋታ ያደረገ ተጫዋች አሁን ፊሊፕ ኮኩ ብቻ ነው። ከሮናልድ ኮመን በላይ ብዙ ጨዋታዎች አድርጓል። የገረመኝ ጉዳት ብዙ ያስቸግረዋል አይደለም እና ይህን ያህል ጨዋታ ማድረጉን ገርሞኛለሁ። ምክንያቱም ያለፉት ዓመታት በጣም የተቆራረጠ የጉዳት ሲዝኖቹን የሚያበላሽበት ጉዳት ደጋግሞ ይገጥሞ ነበር። ግን ስፔናውያን ካልሆኑ ተጫዋቾች መካከል ከእሱ የበለጠ ብዙ ጨዋታ ያደረጉትን የባርሰሎና ተጫዋቾች ሊስት ስታይ አንደኛ ሊዮኔል ሜሲ ነው፣ 778 ጨዋታዎች አድርጓል። ቀጥሎ ማርክ ቴርስቴግን 422፣ ከዛ ዳንኤል አልቬስ 48፣ ሃቪየር ማሼራኖ 334፣ ኢቫን ራኪቲች 310፣ ፊሊፕ ኮኩ 292፣ ሉዊስ ሱዋሬዝ 283። ከዛ በኋላ ፍራንኪ ዲዮንግ ነው የሚመጣው። በጣም ገርሞኛል ይሄንን ጨዋታ ማድረጉ፣ ብዙ ጨዋታ ነው ያደረገው፣ 264ተኛ ጨዋታ ነው። አሰልጣኝ ሃንዚ ፍሊክ ወደ ባርሳ ከመጡ በኋላ 50ኛ ድላቸውን አግኝተዋል ማለት ነው። ስለዚህ ከሪያል ማድሪድ ጋር ያላቸው የነጥብ ልዩነት በሶስት ነጥብ አይደለም እንደ ተጠበቀ እንዲቀጥል ሆኗል ማለት ነው። እንዳልሽው የማድሪድ ደርቤ ያለ ሜትሮፖሊታን ላይ አትሌቲኮ ማድሪድ በዘጠኝ ነጥብ ነው የሚያንሰው ከሪያል ማድሪድ 18 እና 9 ነጥብ ነው ያላቸው። ግን ደግሞ ደርቢ ነው። ሜትሮፖሊታን ላይ በላሊጋ ጨዋታ በቅርብ ጊዜ ሪያል ሄዶ አላሸነፈም። የሰርቫይቫል ጉዳይ ነው ለአትሌቲኮ ማድሪድ። ስለዚህ ጨዋታው ቀላል አይሆንም። ምናልባት በዚህ ባርሳም ሊጠቀም ይችላል፣ የነጥብ ልዩነቱን ለማጥበብ። እሁድ ነው የሚጫወተው ባርሳ ከሶሲዳድ ካልሳሳት፣ የነጥብ ልዩነቱ ሊያጠብ የሚችልበት እድል አለው በዚህኛው ሳምንት። አይታወቅም። በእርግጥ ማድሪድ በጣም ጥሩ ፎርም ላይ ስለሆነ ያለው። ያ እንዲሆን ግን የትላንትናን ጨዋታ ማሸነፍ ነበረባቸው። ስለዚህ በጣም አስፈላጊ ድል ነበር ማለት ነው። ዘመዶ ማን ነው? ዘመዶ በእውነትና በቴክኖሎጂ ላይ ቤቱን መስርቷል። መሰረቱን ስታዩ የቴክኖሎጂ ምሰሶ ይታያላችሁ። ብርሃን ሞባይል ባንኪንግ በሞባይል መተግበሪያ ወይም በኮከብ 881 መሰላል በመደወል ለራስዎ ወይም ለልጆቹ የትምህርት ቤት ክፍያም ሆነ የሞባይል ካርድ ለመሙላት ይችላሉ። ይህ ፈጣን ጥበብ ግብሮን፣ የዋይፋይ እና ሌሎች የኢትዮ ቴሌኮም ክፍያዎችን እንዲከፍሉ የበረራ ትኬት እንዲያገኙም ያስችሎታል። በብርሃን ባንክ እውነተኝነትና ቴክኖሎጂ ተሸምኗል ይህ ውህደት በእልፍ ቤተሰቦቹ ዘንድ መታመንን አፍርቶበታል የስኬታቸው ምክንያት ነውና የብርሃን በረከቶች በፖስና በኤቲኤም ማሽኖችም ተገልጸዋል የሚሊዮኖችን ኑሮ አቅልለዋልና እኛም ከብርሃን ተዛምደናል እውነተኝነቱን እያጣጣምን ሥራችንን በቴክኖሎጂው እየከወንን እንገኛለን አውቃችሁታል ዘመዳችሁ እሱ ነው ብርሃን ባንክ እንደ ስማችን ብርሃን ነው ሥራችን